ነፍሴ ከሚያምናት ልብ ስር እንጂ ከሚያስገድዳት ክንድ ስር መውደቅ አታውቅበትም። እኔም እኔ ተወዳጅ ለማንኛውም ተሳቅቶላቸዋል። አሁን ምጭቃጭቅ ምተውትና ውትን ፈታን። በል ጥሩ ነው እንደሆኑ እኔንም በዛው ቤት ተደርሱኛላችሁ። ከፍተኛ ቅርበት አለኝ። ደግሞ የምን አስራ አንድ ቁጥር ባስ ነው የገባንበት? ነገር በጣም ከባድ አለ በጣም ሊሆን ይችላል። ግን ብሩክ የሚባል ሰው የለም። እሺ፣ እዚህ ቤት ተከራይቶ ይኖር የነበረው ወይ ደግሞ ነገ ትወጣል። ምነው? በአንድ ቀን በድር የሚሰራቸው ነው። ትፈልጋለህ አንቺ ራስሽን